የመጀመሪያውን ሳምንት ዘወረደ ብለን ጀምረን አራተኛው ሳምንት መጻጉዕ እንድንል ከዋዜማው ላይ ያደረሰን የሁላችን አምላክ ፈጣሪያችን እግዚአብሔር ከሁሉም አስቀድሞ ስሙ ለዘላለም የተመሰገነ ይሁን። የተወደዳችሁና የተባረካችሁ ኦርቶዶክሳውያን ይህንን ቪዲዮ ለሁሉም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እንድታዳርሱ በቅድስት ቤተክርስቲያን ስም ጥሪያችን እናስተላልፋለን። ነገ ማለትም መጋቢት 7 2017 በወረዳችን በቤንች ወረዳ ቤተክህነት ወደ ጌሊት መዳመያለም ቤተክርስቲያን ታላቅ መንፈሳዊ ጉዞ ተዘጋጅቷል። የዚህ ጉዞ ዋናው ዓላማ የአማንን የተከበቡ ኦርቶዶክሳውያንን የማጽናት የማጠናከር ዓላማ ያለው ሲሆን ይህንን ጉዞ ያዘጋጁ ማይበረ ቅዱሳን ሚዛን ማይከል ከወረዳ ቤተ ክህነቱ ጋር እንዲሁም ከሀገረ ስብከት ጋር በመተባበር ይህንን ታላቅ መንፈሳዊ ጉዞ አዘጋጅቷል። የዚህ ጉዞ ደርሶ መልስ ምሳን ጨምሮ አራት መቶ ብር ስለሆነ በከተማችን በሁለቱ ከተማ ማለትም በሚዛን አማን ከተማ አስተዳደር ውስጥ የምትገኙ ኦርቶዶክሳውያን ሁላችሁም ትኬቱን እየገዛችሁ በዚህ ጉዞ ላይ እንድትሳተፉ እያሳሰብን በጉዞ ላይ የሚከናወኑ መራግብራት ምክረ አቦ ታላላቅ መምህራኖች የተጋበዙበት ምክረ አቦ ስለሚደረግ እጅግ አድርገን የምንወዳቸው መምህራችን መጋቤ ሐዲስ መምህር ብሩክ ሻዋ ታጠቅ፣ እንዲሁም መጋቤ ሐዲስ መምህር ፍስሐ የሚዛን ደብረ ሰላም መድኃኒዓለም ቤተ ክርስቲያን የመጽሐፍ መምህር፣ እንዲሁም ሌላ የቋንቋ መምህራን የተጋበዙበት እጅግ በአይነቱ ልዩ የሆነ መራግብር ስለሆነ ሁላችሁም ሕፃናቶችም ታዳጊዎችም ወጣቶችም አጠቃላይ ኦርቶዶክሳውያን በዚህ መርሐ ግብር ላይ እንድትሳተፉ በልዑል እግዚአብሔር ስም ጥሪያችን እናስተላልፋለን። እግዚአብሔር አምላካችን ሀገራችን ኢትዮጵያና ሕዝቦቿን ይባርክ፣ ሰላምና ጤና ለሁላችን ያድለን። ይህንን ቪዲዮ ለሁሉም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እንድታዳርሱ በቅድስት ቤተክርስቲያን ስም ጥሪያችን እናስተላልፋለን። እንኳን ለዐቢይ ጾም አራተኛ ሳምንት በሰላም በጤና ደረሳችሁ አደረሰን። የዐቢይ ጾም አራተኛ የዐቢይ ጾም አራተኛው ሳምንት መጻጉዕ ተብሎ የሚጠራ ሲሆን በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ህሙዋን ስጋን በታምራቱ ህሙዋን ነፍስን በትምህርቱ የፈወሰበት ዕለት የሚታወስበት ሲሆን በዚህ ዕለት ህሙዋነ ስጋ ከምንላቸው 38 ዓመት ሙሉ በአልጋ ቁራኛ በደዌ ዳኛ ተይዞ በቤተ ሳይዳ አካባቢ ይኖር የነበረውን መጻጉዕ የተባለውን የፈወሰበት በቃሉ አልጋን ተሸክመ ሄድ ያለበት ዕለት ነው። ይህንን እንግዲህ ታሪክ የምናገኘው በዮሐንስ ወንጌል ምዕራፍ አምስት ቁጥር ስምንት ጀምሮ የምናገኝ ሲሆን ተስፋ ቆርጦ ከበሽታው ብዛት ከህማሙ ጽናት ብዛት የተነሳ ዘመዶቹ ጠልተው ተመቀኝተው ትተውት ሄደውን ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው በሌለበት ሰዓት ላይ ወይም ሰው ባጣበት ሰዓት ላይ ልትድን ትወዳለን ብሎ አልጋውን ተሸክሞ እንዲሄድ ያዘዘበት በቃሉ ብቻ የፈወሰበት ታላቅ ዕለት ነው። ሌላው ሕሙማነ ሥጋ ከምንላቸው በማርቆስ ወንጌል ምዕራፍ 5 ቁጥር 25 ላይ 12 ዓመት ሙሉ ደም ሲፈስባት የነበረችውን ያችን ሴት የልብሱን ዘርፍ በነካች ጊዜ እንደ እምነቷ እንድትፈወስ ቃሉን በማስተላለፍ በልብሱ ዘርፍ የፈወሰበት እነዚህን ሕሙማነ ሥጋን የፈወሰበት ድነትን የሰጠበት ታላቅ ዕለት የሚታወስበት ነውና ለዚህ ዕለት እንኳን አደረሳችሁ። ሕሙማነ ነፍስ ከምንላቸው ደግሞ በዮሐንስ ወንጌል ምዕራፍ ሶስት ላይ እነ ኒቆዲሞስን በትምህርቱ የፈወሰበት ዳግመኛ ተወልዶ ልጅነትን በምታሰጠው ድህነትን በምታስገኘው ጥምቀት በኩል የእሱ ልጅ ሆኖ የመንግስቱ ተካፋይ እንደሚሆን ሰው ከውሃና ከመንፈስ ካልተወለደ በቀት በቀር የእግዚአብሔር መንግስት ሊያይ አይችልም ብሎ ያስተላለፈበት ታላቅ እለት የሚታወስበት ነገረ ድህነቱን በስፋት የምናስተምርበት እለት ነውና እንኳን አደረሳችሁ፣ አደረሰን ወብሰንግስ ንዴሮስ እንደገና ንድ ዲጋም ወይ ምስቲ አብይ ጾመጋ ወድነሱ ሶጋሻ

ስለሰማ ነው። ከሱም ከቃሉ የተነሳ እርሱ የዓለም መድኃኒት መሆኑን አውቀናል ነው። አንደኛው ዮሐንስ ምዕራፍ አራት ቁጥር 14 ላይ እንዲሁ አለ። እግዚአብሔርም ልጁን የዓለም መድኃኒት እንደሆነ እንዲሆን እንደላከው እንመሰክራለን። ስለዚህ የመጣው የምን መድኃኒት ነው? እንደምን አላችሁ? ዓለምን ያጠፋው ምን ነበር? ዓለምን ያጠፋው ምንድን ነው? ግዴላችሁ መልሱ ዓለም የጠፋ በምን ምክንያት ነው? ጥፋቱ ምንድን ነው? ዓለም ላይ የተፈረደው ፍርድ ሞት ነው። ስለዚህ ክርስቶስ ምንን ሊያስወግድ ነው የመጣው? ሞትን ሊያስወግድ ነው። በጣም ጥሩ ይዛችኋል። ይዛችኋል ወይ? እስቲ አንደኛ ማነው? ዕብራውያን ምዕራፍ 2 ቁጥር 14 ላይ ልጆቹ በስጋና በደም እንደሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞቱ እንዲሽር ፣ ይኸውም ዲያብሎስ ነው፣ እንዲሁ በስጋና በደም ተካፈለ። የአብርሃምን ዘር ይዟል እንጂ የመላእክትን ዘር አልያዘም ይላል። ስለዚህ የሰውን ዘር የያዘ የነሳው አምላክ ወልድ አምላክ ኢየሱስ ክርስቶስ በእኛ ላይ ስልጣን የነበረውን ሞትም ሊሽር ነው። ቅዱስ ጳውሎስ አሁንም ሮሜ ምዕራፍ አምስት ቁጥር አስራ አራት ላይ ሞት በሰው ሁሉ ላይ ነገሰ ነው የሚለው። ከሙሴ ጀምሮ ከአዳም እስከ ሙሴ ሞት በሰው ሁሉ ላይ ምን አደረገ? ነገሰ ነው። ይሽረው ዘንድ የሚለው ምኑን ነው የሚሽረው ንጉሱን በማን ላይ ነው የነገሰው? በሰው ላይ። ክርስቶስ ምን ሊያደርግ መጣ? ሊሽረው። በሱ ቦታ ማን ሊነግስ? ራሱን ገዘረው። ቀድሞስ የሰው ልጅ ንጉሱ ማን ነበር? እግዚአብሔር። በኃጢአት ምክንያት ማን ነገሰበት? ሞት። ሞት። ስለዚህ ምን አደረገው መቶ? ሞትን ከዙፋን አወረደው። ማን ነገሰ በሰው ልጅ ላይ አቤት? ሞት። የሞት መንገዱ ማን ነው? ዲያብሎስ። ዲያብሎስን ምን አረገው? ሻረው። ዲያብሎስ ሲሻል ሞት አቅም አጣ ጉልበት ተነሳ። ስለዚህ ያው ክርስቶስ መጣ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሕይወት በርሱ ነበረች ሕይወትም የሰው ብርሃን ነበረች፣ ብርሃኑም በዓለም ሁሉ ያበራል በብርሃኑም ጨለማ ሊሸፍነው አልቻለም ይለናል። ስለዚህ ክርስቶስ የዓለም ብርሃን ነው። የምን አይነት ብርሃን? የሕይወት ብርሃን። ምን ነበረብን ስንል ኢሳይያስ 6:2 ላይ በሞጥላ መካከል ለሄደ ሕዝብ ብርሃን ወጣላቸው፣ ይላል ያ በሞት ላይ የተባለው ህዝብ ነው። ብርሃን የተባለው ክርስቶስ ነው። ስለዚህ ክርስቶስ መጥቶ ሲያበራ ሞት ጨለማ ስለሆነ ቦታ የለውም፣ ከኛ ለቀቀ። መዳን ማለት ይሄ ነው። እንደምን አላችሁ? ስለዚህ